ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ እንኳን ወደዚህ ቻናል በደህና መጣችሁ። በዛሬው ፕሮግራማችን የኢትዮጵያን የሙዚቃ ሂደት ምን ይመስል ነበር የሚለውን አብረን እንቃኛለን። እስከ ፕሮግራሙ ፍጻሜ ድረስ አብሮነታቸው የለኝ የኢትዮጵያ ሙዚቃ የኢትዮጵያ ሙዚቃ ከጥንታዊ ዘመን ጀምሮ ትልቅ ስርና ልዩ ማንነት ያለው የኪነ ጥበብ ዘርፍ ነው። ጥንታዊና የሃይማኖታዊ ዘመን ከስድስተኛው ክፍለ ዘመን ጀምሮ የኢትዮጵያ ሙዚቃ መሰረት በስድስተኛው ክፍለ ዘመን በቅዱስ ያሬድ ዘመን ነው ተብሎ ይታመናል። ቅዱስ ያሬድ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዜማዎች ዕዝል፣ ግዕዝ እና አራራይ በሚባሉ ሶስት ዋና ዋና የዜማ ክፍሎች መደባቸው። እነዚህ የቤተክርስቲያን ዜማዎች እስከ ዛሬ ድረስ የኢትዮጵያ ሙዚቃ ንብስ ሆነው ይገኛሉ። ባህላዊ ቅኝቶች የኢትዮጵያ ሙዚቃ መሰረት ተብለው የሚጠቀሱት እንደ አምባሰል፣ ትዝታ፣ ባቲ፣ አንቺሆዬ የሚባሉ አራት ዋና ዋና የሙዚቃ ቅኝቶች አሉ። አብዛኞቹ የአማርኛ ዘፈኖች የሚሰሩት በእነዚህ ቅኝቶች መሠረት ነው። ባህላዊ የሙዚቃ መሳሪያዎች እንደ ክራር፣ ማሲንቆ፣ በገና፣ ዋሽንት፣ እምቢልታ እና ከበሮ የዘመናዊ ጉዞን የተሻገሩ የሀገሪቱ የባህል መሳሪያዎች ይመስላሉ። የዘመናዊ ሙዚቃ መስፋፋት በአሁኑ ክፍለ ዘመን መጀመሪያ በ19ኛው ክፍለ ዘመን መገባደጃና በአሁኑ ክፍለ ዘመን መጀመሪያ ላይ እንደ ነጋድራስ ተሰማ እሸቴ ያሉ አርቲስቶች በውጭ ሀገር የኢትዮጵያ ዜማዎችን በሸክላ በማሰራት የዘመናዊ ሙዚቃን በር ከፈቱ። ቀስ በቀስ የውጭ ሀገር ሙዚቃ መምህራን በማስመጣት ወታደራዊ ባንዶችን ለምሳሌ የኩር ዘበኛ ባንድ በማቋቋም ዘመናዊ መሳሪያዎችን እንደ ሳክስፎን፣ ትራምፕኔት፣ ፒያኖ እና ሌሎች መሳሪያዎችን መጠቀም ጀመሩ። የወርቃማው ዘመን 1960-1980 ይህ ዘመን የኢትዮጵያ ዘመናዊ ሙዚቃ ከፍተኛ ደረጃ ላይ የደረሰበት ወቅት ነው። ጥላሁን ገሰሰ፣ መሐሙድ አህመድ ብዙነሽ በቀለ አለማየሁ እሸቴና ሁለት አስራት ቄ የመሳሰሉ ድንቅ አርቲስቶች ብቅ ብቅ አሉ። ሙዚቃዎችን በብዛት በኦርኬስትራ ይቀርቡ ነበር። የዛሬው ዘመን ከ1990 ዎቹ ዓመተ ምህረት ከ1983 ዓመተ ምህረት በኋላ የግል የሙዚቃ ምርትና ስርጭት በመስፋፋቱ አርቲስቶች ከትላልቅ ባንድ ወጥተው በራሳቸው መስራት ጀመሩ። የሙዚቃ ስቱዲዮች መስፋፋትን የሙዚቃውን ስልት ለውጠዋል። የሙዚቃ ቅንብሮች ከድሮ የባንድ አቀራረብ ይልቅ በዘመናዊ የኮምፒውተር ቴክኖሎጂ ሲንተሳይዘር ኦር ቢት ሜኪንግ መጠቀም የተለመደው ነው። እንደ ቴዲ አፍሮ ያሉ ድምፃዊያን ባህላዊ ቅኝት ከዘመናዊ ድምጽ ጋር በማዋሃድ ትልቅ ተጽዕኖን ፈጥሯል። ይሁን እንጂ ዛሬ ላይ የኢትዮጵያ ሙዚቃ በዩቲዩብ፣ በቴሌግራም እና በሌሎች ዲጂታል መድረኮች ላይ በፍጥነት እየተስፋፋ ነው። አዳዲስ ወጣቶች ዘመናዊ የአር ኤንድ ቢ የሬጌና የአፍሮቢት ስልት ከአማርኛ ዜማ ጋር በማቀላቀል ዓለም አቀፍ ተደራሽነትን እያገኙ ነው። የዛሬው ቪዲዮ ይህን ይመስል ነበር። ፕሮግራሙን በመከታተል አብራችን ስለቆያችሁ እያመሰገንኩ ቻናሉን ላይክ፣ ሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ።